ሻ ጊዜ ዛሬ ምን እንደሆነ ችግራቸው ዝርዝር አድርጋችሁ ግልጽ አድርጋችሁ ትነግሩላላቸ። ተናገር እንጂ አሁን ያልሆነ ነገር ነው። ስሜ እንትን አሁን የማውራትም እንደዚህ ስለ ራሴ ብዙ ፍላጎት የለ፣ ለምንም ነገር መልስም አልሰጥም። ግን አንዳንዴ ስለ ራስ መናገር ያስፈልጋለክ፣ ምክንያቱም ሰዎች ያለ ነገር አምነው ታያለ። ሰራተኛ ከጠፋ ቤት ወለውላሉ፣ እርግዝና ላይ ተንብርክክ እግር አጥባሉ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ምናምን ሰብሰብ አርጌ ቤት ወልውዬ ጠርጌ አጥብቼ ምናም ምናም ሰራተኛ ሳይ ነው። እቲ አንቺ ተናገሪ። ምንድን ነው ሽግርሽ? ምንድ የበቃሽ ነገር በደንበ ነገር በቃኝ ብቻ። ምንድነው ነው? እኔ ከሱ ጋር መኖር አልፈልግም በቃኝ። የታባችን ሁጆ ለአሜዚንግ ግን ያለ ከእዚህ ቀደም በዲማን ሾው ትዳር ክቡር ነው ቤት ውስጥ ለሚደረገውም ነገሪ ክፉ ይሁንም ደግ ፐርሰናል ስለሆነ የባቄላ ወፍጨ ስላልሆነ አጀንዳ ያጡ ሚዲያዎች ማሟሻ ስላይደል የሚዲያ ሜም መስሪያ ልምድና የትምህርት ዝግጅት ሳይኖራቸው የትዳር አማካሪ ለሆኑ ሰዎች ኢንተርንሽፕ መውጫ ሞለማመጃ አይደሉም እያልን ስንናገር ነበር። ለሳምሰማ ቤቢና ለዳግማይ ተፀሐይ ትዳር በማላውቀው ነገር ገብቼ መፈትፈት ባልፈልግም ሎ ስማቸው መጠረሻ ላይ ያለው ስማቸው ተጽዕኖ ያሳደረባቸው ይመስለኛል። ሎ ሳምሶም ቤቢ ለአባወራነቱ ሚና መወጣቱ ለመግለጽ ሙሽቱ በሌለችበት ቤት ውስጥ ጌሾ እንደሚወቅጥ የባልትና እህል እንደሚያዘጋጅ አንጆት በሚበላ የህፃን አንደበት ሁናቴ ሲገልጽ እዋይ ሳምሶን ቤቢ ያልኩ ሲሆን ዳግማዊት ፀሐየ ደግሞ ያስታወሰች ለአቦይ ፀሐየ ስኳሬን ነው ለስኳር መወደድ ከዳግማዊት ፀሐየ ከአባይ ፀሐየ ጋር ሎ ምን እንደተገናኘብኝ ለዋቃ ይወቀው። ሎ እኔ ምን አውቃለሁ። ለእዛው ቀን ላይ ለሰይፉ ሾው ላይ ቀርቦ ለነበረው እንግዳ ለሰራዊት ፍቅረ ለቤታቸው ሰሩሌ መርዛን ሀያ አምስት አሞቴ መኖሯ ሲናገር አፕሬሽየት አድርጌ ያጨበጨብኩ ሲሆን ለእኛ ቤት ሰሩል የሚመናሹን ኤሜን በተለያዩ ተልካሻ ምክንያቶች ለማባረር የምትሞክረውን አልጋነሽን ሄዲንግ ገብችላ ሰይፉ ሾው ላይ ልቀርብ አልቅርብ ለሚለው ሀሳቢ መጀመርታ ላይ ካነሳሁት ሀሳብ ጋር ፓራዶክስ ስለሆነ ትቸዋለሁ። ሞቸለታ ደግሞ ለአልጋነሽ ጠርቼ ሙሽቴ መሆንሽ ምኑ ላይ ነው? እስኪ እዚሁ አልጋ ላይ ዱቅ እንዳልኩ ቁርሲ አምጭልኝ ስላት፣ አልጋህ ላይ ቁርሲ እንዲቀርብልህ ከፈለግ ሙሽተ ሳይሆን ሰራተኛ ነው የሚያስፈልግህ ብላ ስትቀናጠር፣ ልኡዛ ከነው ለሰራተኞቹ ደስ የሚሉኝ የሚጥመኝ ስላት፣ ንገር የምትጠመዝዘው አልጋነሽ ሞኑ ነው ደሞ የሚጥመህ ቡላ ብላ ልኡሳት ለብሳ ልእሳት ገርሳ ስትመጣ ለእኔ ቁርሲው ነዋ ብዬ እንደ ጌችማኛው እስከ አቦኛው የጨቅሌው አማካሪ